ገቢያቸውን አሳውቀው የሚጠበቅባቸውን ግብር በወቅቱ የከፈሉ የሀዋሳ ከተማ የንግዱ ማህበረሰብ አካላት በሀዋሳ ከተማ አስተዳደር ገቢዎች ባለሥልጣን ዋና ቅርንጫፍ ጽህፈት ቤት አዘጋጅነት የሽልማትና የእውቅና መድረክ ሲዘጋጅ የሀዋሳ ከተማ አስተዳደር ከንቲባ መኩሪያ መርሻዬ እንዳሉት በከተማዋ የሚገነባው እያንዳንዱ ልማት በእናንተ ስለሆነ ልትኮሩ ይገባል ብለዋል። በታማኝነት ግብር ከፋይ በመሆናችሁ ለከተማዋ ሁለንተና እድገት አሻራችሁን እያሳረፋችሁ ነው በማለት ምስጋናቸውን አቅርበዋል። ከተማችሁን እየገነባችሁ ነው ከተማችሁን እየሰራችው ነው። ከተማችን ከተማችሁ የሚገነባው በእናንተ በታማኝ ግብር በመክፈል ስለሆነ እስካሁን ለተወጣችሁ በታማኝ ለሰራችሁ ስራ በራሴና በከተማ አስተዳደሩ ስም ምስጋና ለማቅረብ እፈልጋለሁ። ከተማችን ከጊዜ ወደ ጊዜ የተሻለ ለውጥን እያስመዘገበች ትገኛለች። በዚህ ሂደት የእናንተ ሁለንትናዊ ድጋፍና አስተዋጽኦ አሻራ ጭምር ያለበት ስለሆነ ልትኮሩ ይገባል። አዋሳን በማሳደግ ረገድ በሀዋሳ የተሰሩ ስራዎች ረገድ የነማሻራ አለበት ብላችሁ በታማኝነት በኩራት የምትሰሩ ለኛ ኩራታችን ናችሁና በዚህ አጋጣሚ በታማኝ ግብር በመክፈል ዋጋ እየከፈላችሁ ላላችሁ በከተማ አስተዳደሩና በራሴ ስም ዳግም ምስጋና አቀርባለሁ ምስጋና እንድትቀበሉ ጠይቃለሁ ከንቲባው አቶ መኩሪያ አክለውም የንግዱ ማህበረሰብ ለታክስ ህግ ተገዢ በመሆን ለሚፈጸሙ ግብይት ደረሰኝ በመቁረጥና ሸማች ማህበረሰቡ ደረሰኝ የመጠየቅ ልማዱ እየዳበረ መጥቷል ብለዋል። ይሁንና ግን የግብር ስወራና የማጭበርበር ድርጊቶች እንዲገቱ የጋራ ጥረት እንደሚያስፈልግም ገልጸዋል። ያለ ደረሰኝ ግብይት የማይደረግባት ከተማናት ሀዋሳ እንድንል መሰራት መቻል አለበት። በብዙ መልኩ ይባክናል እያየን ነው። ይሄ የሚባክነው የከተማችን የእኛን ኢኮኖሚ ነው የሚጎዳው። ከዚህ አኳያ የተሻለ ገቢ እንድናገኝ እናንተ እንድታግዙን እንፈልጋለን። በሐዋሳ ከተማ አስተዳደር ገቢዎች ባለስልጣን ዋና ቅርንጫፍ ጽህፈት ቤት ስራ አስኪያጅ አቶ መልኩ ማርቆስ በበኩላቸው ለታክስ ህግ ተገዢ በመሆን በግብር አከፋፈል ወቅት ግንባር ቀደም የሆኑ ታማኝ ግብር ከፋይ ተቋማትና ግለሰቦችን መሸለምና እውቅና መስጠት ፋይዳው ብዙ ነው ብለዋል። እነዚህን ተቋማትንና ግለሰቦችን ማበረታታት ነው። ከዛ ባለፈ ደግሞ ሌሎችም እንግዲህ በሐዋሳ ከተማ ወደ 20 ሺህ የሚሆኑ ነጋዴዎች አሉ። እነዚህ ነጋዴዎች የእነዚህን ተምሳሌ ተከትሎ ሞዴልነታቸው እንዲቀጥል ለማድረግ ነውና በዋናነት ኢኮኖሚ የሚያመነጨውን ገቢ በአግባቡ በጋራ የግብን ትርጉም አውቆ ለመሰብሰብ እንዲቻል ተብሎ የተዘጋጀ መድረክ ነው። አቶ መልኩ ማርቆስ አክለውም በሀዋሳ ከተማ አስተዳደር በ2017 ዓ.ም የታቀደው 4.2 ቢሊዮን ብር በ11 ወራት ብቻ መሰብሰብ መቻሉ የገቢ አሰባሰብ ስራው ልዩ ትኩረት በመስጠት መሥራታችንና የላቀ መፈጸም እንደምንችል ያመላክታል ብለዋል። እንግዲህ አንድ ወር ነው የሚቀረን። ይሄ የሚያሳየው ምንድን ነው? በሰኔ ወር አጠቃላይ ፈጽመን ከእቅድ በላይ መፈጸም እንደምንችል ይሄ የ11ኛ ወር አፈጻጸማችን አመልካች ነው እና በዘንድሮ ዓመት የያዝነውን እቅድ ሙሉ በሙሉ የምንፈጽምበት እድል እንዳለ ነው የሚያሳየው። መደበኛ ወደ 3.6 ቢሊዮን ነው፣ አሁን 3.4 ቢሊዮን ተሰብስቧል። የማዘጋጃ ቤት ቤታዊ ገቢ ወደ 7 ቢሊዮን ደርሰናል። በአጠቃላይ ወደ አራት ነጥብ ሁለት አካባቢ ደርሰናል። የደረጃ ሀሌት ውሃ ለና ሀመር ውሃ የላቀ ግብር በመክፈል በሚል የሰርቲፊኬት የሜዳሊያ የዋንጫ እና ልዩ የአረንጓዴ ካርድ ሽልማት ተበርክቶላቸዋል። ታማኝ ግብር ከፋይ ሆነው በመድረኩ ተሸላሚ የሆኑ የንግድና አገልግሎት ሰጪ ተቋማት ባለቤቶች ለጣቢያችን እንዳሳወቁት የሽልማትና የእውቅና መድረኩ በይበልጥ እንድንጠነክር አቅም ሰጥቶናል ባይ ናቸው። በዚህ ቀን ተገኝቼ የሽልማት በማግኘትህ ባህል ደስ ብሎኛል። እንደገናም ደግሞ ወደፊትም ከዚህ በለሰርቼና ጥሩ ውጤት አምጥቼ ሌላ ሽልማቶችን እንደማገኝ ተስፋ አደርጋለሁ። ሆስፒታሉ መንገዱ፣ ሁሉ ነገር የሚሰራው ግብር በመክፈል ስለሆነ በዛ አምነት በተከታታይ አመታት እየተሸለም ነው። በጣም ደስተኞች ነን። በጣም ደስ ይላል። ደስ የሚል ሞራል የሚያነሳሳ ነው። በጣም ደስ ይላል። ትልቅ ኢንቨስትመንት በሀዋሳ እንደምታቁት ለአፍሪካ የሚሆን ትልቅ ኢንቨስትመንት እየሰራን ያለን እዛ ላይ መብራት ሲያስፈልገን በኮንፊደንስ ሄደ መብራት አቅርብ ብለህ መንግስት የምትለው ግብር ስትከፍል ነው። አለዛ ከየትም ሊሰበስብ አይችልም መንግስት ውሃ አቅርብልን ስትለው እሱን ግብር ከሰበሰበው ነው ሊያቀርብልን የሚችለው። መሸለማችን የመጀመሪያ ጊዜያችን አይደለም። ኦልሞስት ከ አስር አመት ጀምሮ ለተከታታይ እየተሸለመን የመጣንበት ነው። በጣም ደስተኞች ነን። መንግስታችንም ደግሞ እንዲሁም የከተማ አስተዳደሩ ይህንን አይቶ ለእኛ ሞራል በመስጠቱ እጅግ በጣም ደስ ብሎናል።